አንቺ በገዛ አፍሽ ነው እምጣፊው ምላሳም። እስቢድ እንደኔ እንዳይመስልሽ አጣሞ ነው የሚለቀስ። እንግዲህ እንደምናውቀው ሰኒን የእስቢድ የኪራ ወንድም ተጠሎ ሜዳ ላይ የነበረው ሰው መስሎ ገብቶ፣ እንግዲህ ሰንዬ ደግሞ ሀይለኛና ነቄ ስለነበረችበት ስለተከታተለችው በዛ ቂም ይዞ ሰኒዬን አግቷታል። እናም ሰንዬ ደግሞ እታገተችበት ሆና በጣም ያው ሀይል ቃል ትናገራለች። ይሁንና ስዊድ ርኅራሄ የሌለው ጨካኝና አረመኔ እንደሆነ ይታወቃል። አብሮት ያለው ግን ጓደኛው ግን እርህራ ያለው ነው። ምናም ስዊድ እንደኔ እንዳይመስልሽ አጣሙ ነው የሚለቀሽ ስለዚህ በገዛ ምላስሽ ነው የምትሞቸው ይላታል። እናንተ ጨካኞች ናችሁ ጨካኞች አረመኔዎች ትላለች ሰንዬ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካችሁ፣ ቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክሪብ፣ ሼር እያደርጋችሁ እንድታበረታችሁኝ ስልበትት እናጠይቃችኋለሁ። ለምታበረታችሁኝ አመሰግናለሁ። እንግዲህ ይሄ ጽናት ድራማ አስተማሪና እንዲሁም ደግሞ ምድር ላይ ፍልትው ብሎ ያለ ነገር ነው። አንዳንድ ጊዜ በማናቀው ከብት ባሏ አለበት ኮበት ለቀማ እንደሚባለው አሁን ሰንዬ በማታቀው ነገር ውስጥ ገብታለች ማለት ነው። እንደዚሁም ደግሞ ስቢድ ደግሞ ያ ብቻ ሁለቱም ነገሮች አስተማሪ እንደዚሁም ደግሞ እምድር ላይ ያሉ ነገሮች ናቸው ማለት ነው። እንግዲህ ሰንዬ አፏን ለቆላት ነበረ። አፏን ቢፈታትም ሰንዬ በጣም ያው፣ በተለይ ደግሞ እኛ ሴቶች ምላሳችን ትንሽ ከባድ ነው። የሆነ ነገር ሲሆን በኃይልና በጉልበት ሳይሆን ማሸነፍ የምንችለው በሲስተምና በፍቅር መሆኑ እዚህ የሚያስረዳ ነገር ነው። የሆነ ነገር የማይሆን ነገር ውስጥ ተገባን በኋላ በኃይል በጉልበት ብንል ምንም እናጠብቀዋለን እንጂ ምንም የምናደርገው ነገር የለም። ከገባንበት ነገር እስክንወጣ ድረስ የምንፈልገውን ነገር እስትናገኝ ድረስ በሲስተምና በፍቅር ቢሆን መልካም ነው እላለሁ። ሰኒ እንግዲህ አፏን ፈቶላት ነበር፣ ምላሷ በጣም ኃይል ሲሆንበት። ይሄ ደግሞ የስቢድ ጓደኛ ግን ጥሩ ልጅ ነው እኔ እንደ ስቢድ አይደለሁም። በማታውቂው ነገር ገብተሽ ነው እዚህ ውስጥ የተገኘሽው። ስለዚህ ቢያንስ አሁን እንኳን አርፈሽ ተቀመጭ። አንቺ አሁን ያለሽው በእኛ እጅ ነው ቢላትም ሰንዬ ግን ልትበገር አልቻለችም። እናም መልሶ አፏን አፍኗታል። እንግዲህ ደግሞ በሌላ በኩል ደግሞ ሰሞኑን ስትጨነቅና ስትጠበብ ግራ የገባት ጽናትዬ ዛሬ ላይ እንግዲህ ደስታዋን እያከበረች ነው እንደምናውቀው አንዱን መከራ ሲወጡት አንዱ መከራ አንዱን ደስተኛ ሆነን ሲሉት አንዱ ሌላው ሀዘን ይገባባቸው ነበር። ይሁንና በዛሬ ዕለት እንግዲህ ጽናትዬ እና ኪራዬ በጣም የሌለ ደስታ ፍሽካ ውስጥ ገብተዋል ማለት ነው። ምክንያቱም ተበዛብ ከብቶቻቸውን አስለቅቀዋል እና በሌላ በኩል ደግሞ እንግዲህ በተለይ ደግሞ አባቷት አይሰሙ ነው እነዚህ ከብቶች ተነዱ፣ ተመለሱ የሚለው ነገር ማለት ነው። በዚህም እንግዲህ ጽናት በጣም ደስ ብሏት ደስ በሚለው መስክ ውስጥ ሄዳ ቁጭ ብላ ራሷን በሐሴት ውጣ ነበረ። ከዛም እንደተለመደው ፍቅረኛዋ ኪራ መጣላት አሽከረከራት። ጽዬ አላት ተዛሬ እንግዲህ አረ ሰው ሰው ያይናን አረ ሰው ነውር ነው በእኛ ጋር አይፈቀድም ስትል ትትሽ ኮረመምና ስት የከረመችው ጽናትዬ ዛሬ ላይ እንግዲህ በደስታ ያሽከረክራት በጣም በደስታና በሐሴት ሞልታለች ማለት ነው። ይሁንና የሚያሳዝነው ነገር ግን የነሱ ደስታ ብዙም አይቆይም፣ የሆነ ነገር ደግሞ ይመጣባቸዋል ማለት ነው። አሁን እንግዲህ ምንም የሚያስጨንቅ ነገር የለም ኪራዬ፣ አሁን እንግዲህ ምንም የሚያስጨንቅ ነገር የለም፣ ሁሉም ነገር ሰላም ሆኗል በቃ። እና ለኔ እንግዲህ ደረቱን እየመታሽ እኔ ምን ላድርግልህ እንግዲህ እኔ ምን ባል የለኝም ምን ላድርግልህ? ምንስ ልፍጠርልህ? ምንድን ነው ማደርግልህ? በቃ እኔ እኮ ለአንተ ቃል የለኝም፣ ምንድን እንደማደርግ ጠፋብኝ ትለዋለች። በቃ ምንም ማለት አይጠበቅብሽም። ስሚኝ ቆንጆ ምንም ማለት አይጠበቅብሽም። ይሄ የራሴን ስህተት ነው ለማረም የሞከርኩት እንጂ ሌላ ነገር አዲስ ነገር አይደለም ያደረኩት። ያረኩት የራሴን ስህተት ብቻ ለማረም ነው እየሞከርኩ። እስኪ እንግዲህ አሁን ምን ላድርግልህ ይሄን ጀግና? አዎ የአባቴ ከብቶች ተነዱ በአንተው ዘላልነት በሮች፣ የአባቴ ከብቶች ተነዱ ተተነዱበት ደግሞ መልሰህ የአባቴን ከብቶች አስመጣህልኝ፣ እና አሁን ምን ላድርግልህ ይህን ጀግና? ምን ላድርግልህ አለች ጽናትዬ። ምንድን ነው ያልሺው? አለ ጀግና የምትለውን ሲሰማት እንዴ ምንድን ያልሽው? አሁን ምንድን ያልሽው? አለ ኪራ። የኔ ጀግና ነው ያልኩ፣ በቃ የኔ አንበሳ፣ የኔ ጀግና ነው ያልኩ። እንዴ አለ ኪራ። ደነገጠ አረ ተይ ጽ ተይ በቃ። እኔ ፎክር ፎክር እያለኝ ነው። እንዲህም አትበኝ። እኔ ፎክር ፎክር እያለኝ ነው። ተይጽ እና ፎክራ ቲ ፎክር። ከዚህ በላይ ኮ ጀብድ የለም፣ ከዚህ በላይ ጀግንነት የለም። በቃ ሳይታኛል መፎከር ትችላለህ፣ አለችሁ ያለነው ጫካ ነው ያለነው ነው መስክ ላይ ነው። የሰራው ስራ ደግሞ የሚያሳፍር ሳይሆን የጀግንነት ስለሆነ መፎከር ትችላለህ። እኔ የማይዞ በማለት አግዝሃለሁ። ፎክርልኝ ፎክርልኝ አለች ፅናትዬ። ከዛ ኪራም ግዴታዬን እየተወጣሁት ግዴታዬን እየተወጣሁት በቃ እኔ ምን ላድርግ ብላ ጽናትዬ እንደተለመደው እንድተለመደው ሁለት ዙር ተጠመጠመችበት እሱም ጠመጠመ። እኔ በቃ አው ምንም አልፈልግም፣ ምንም የምፈልገው ነገር የለኝም። ምግብ ብቻ ነው የምንፈልገው፣ እርቦኛል አለ ኪራዬ። በቃ ምግብ ብቻ ነው የምፈልገው፣ እርቦኛል። እንዲ ምን ምግብ ብቻ ምግብ ብቻማ አይደለም፣ እግርህን ማጥብሃለሁ፣ ቡና ማፈላለሃለሁ፣ በቃ የጀግና አቀባበል እቀበልሃለሁ አለችው ጽናትዬ። አረጺ፣ ምን እየሆንሽ ነው? ይሄ ሁሉ ነገር እኮ አያስፈልግም! ይኸውልሽ አንቺ ትታርፊ፣ አንቺ ደስተኛ ስኮኝ ድካሜ ሁሉ ይጠፋል። በቃ ምንም ነገር አያስፈልግም። አንቺ ደስተኛ ሆንሽ፣ ፊትሽ ሲስቅና ጥርሶችሽ ፈገግ ሲሉ ሳይ ሁሉ ነገር ይደርሰዋለሁ። ይሄ ሁሉ ነገር አያስፈልግም የኔው፣ አለ ኪራም። ከዛም ተደገመ፣ አሁንም አራት ዙር ወገቡን ተጠመጠመችበት፣ ኪራዬም ተላይ ሁለት ዙር ያረብ ትላላችሁ እንግዲህ እንደ ደፍ አለች። ደፍ እየዛ በሮች ላብላቸው ብሎ እዛ ያበላ ነው። በቃ እንግዲህ እስከ ዛሬ እንደምናውቀው ጽናትዬ፣ እኛ አካባቢ ነውር ነው፣ ወንድና ሴት ተቃቅፎ መሄድ በጣም ነውር ነው። በቃ ነውር ነው ብለው ከዚህ በፊት ራሱ አንድ ጊዜ ቢተቃቀፉ ለአባቷ ነገር፣ አባቷ ራሱ አዋረርሽ ብለው ነበር። ዛሬ ግን አራት ዙር ነው የተጠመጠሙት፣ ሲሄዱም ተቃቅፈው ራ የእንደራበው እርቦታል፣ ምግብ ልታበላው እንደዚሁም ደግሞ በቤት ውስጥ የጀግና አቀባበል አደርግልሃለሁ፣ እግርህን አጥብሃለሁ፣ ቡና አፈላልሃለሁ በማለት አቅፋ ነው ይዛው የሄደችው። እንግዲህ ምሩ ደግሞ ድንዝዝ ያለችው ምሩ ደንዛዛ ምሩ በአሁኑ ሰዓት እንግዲህ ጓደኛዋ ያች ጀግና ለሷ ብላ የተደባደበችው ብዙ ነገር የሆነችው ሰን እየጠፍታ ነበር ባይዘወይ። አሁን ይህ አስተማሪ ነው ድራማ ዝም ብለን የምንዝናናበት ሳይሆን ድራማው አስተማሪ መሆኑን የምታዩት እስጋ ነው። ምሩ እንግዲህ ሰንዬ ተጠፋች፣ ስልኳን ቤት ውስጥ ጥላው ተጠፋች። ይኸው ስንት ቀን ሆኗታል። ይሁንና ምንም ያኔ ብትጨነቅም ብታስብም ያን ያህል አይደለችም። ቅዝቅዝ ብላ በቃ ምንም ነገር የድንጋጤ መንፈስ አይታይባትም። እና የእህቷ ብቻ ነች። ኢራኪ ብዬ እንግዲህ ተውጭ እህቷን ሰርፕራይዝ አረጋለሁ ብላ መታ ስመጣ ግን እቤት ውስጥ አንዳችም ነገር አልነበረም። እህቷን አላገኘቻትም። ሰርፕራይዙም ተበላሸ። ይሄ ብቻ አይደለም። ሰንዬ ስልኳን ጥላን ሄደች። ያው ታግታ ስለሆነ ወደ ነኪያ ቤት ሄደች። ነኪያን ጠየቀች። የለም አለች። ከዛ በመጨረሻ ጓደኛዋና የተጣላችው ከማጋ ነው ስትል ከጽዮን ጋር ተጣልተነች። ጽዮን ማነች? የነምሩ ቤተሰብ ነች ትሏት እየበረረች እራኪ ብዬ ወደ ምሩ እየገት መጣለች። ምሩ እራኪ ብዬ እንግዲህ እህቷ፣ የእናቷ ልጅ፣ ሰው ታመዱ፣ አህያ ታመዱ፣ ሰው ተዘመዱ የምትቆረቆርላችሁ የምትጨነቅላችሁ እንቅልፍ የሚነሳላችሁ ያው የራሳችሁ ብቻ ነው። ጓደኛ በሉት ምናምን የለም አይገኝም። በሰላም ቀን ነው ጓደኛ ምናምንም፣ ግን የመከራችሁ የስቃችሁ እውነተኛ ህመሙ የሚያመው ያ የራሳችሁ ቤተሰብ ብቻ ነው። እና በአሁኑ ሰዓት እንግዲህ ራኪብ የጠበቃ አብዳለች፣ ግራ ገብቷታል። የሚያሳዝነው ሌላ ሰው እንኳን ከጎናቸው ሆኖ አይዟችሁ ወይንም አለንላችሁ የሚላቸው እንኳን የለም። ናሆሚም ናሆምም ፅወንን ሲጠይቃት አይታችኋል። ምሩ ራሷም ፅወን መጠየቅ ነበረባት፣ ግን አልጠየቀቻትም። ጸጥ ብላንዱ ተቀምጣለች። ምሩ ድንዝዟ ማለት ነው። ባይዘ ወይ እንኳን ለሰው ለራሷ የማትሆነች ምሩ እንደምናቃት። እናም ራኪ ብዬ እየበረረች በመንጣት ምሩን ቁጭ ብላ ነበር ሳመቻት። መቼ መጣች ምናምን ምናምን ትላትላ የት ናት ማናት? ሰኒን ነው ሰኒም ሆነች ያችም ከይሲ የት አለች አለች። ይህን ጀግና እህት አው እህት ለእህት እንዴት ዝ ነው። ራኪ ብዬ ሰኒም ብኮን ያችም ጀግና ያችም ከይሲ የት ናት አለች። ሰኒ አልመጣችም የሌላዋ ግን ማናት አለች። እሷ ደግሞ ምን ታደርግልሻለች? እሷ ደግሞ ምን ታደርግልሻለች? ትናንትና እህትየን ሰንየን እንዳበሳጨቻት ሰምቻለሁ። እህት አንድ ነገር ብኮን እሷ እንደምታደርገው እርግጠኛ ነች። አሁን የት ነች ነው ቀጥል። እህቴን ላገኛት አልቻልኩ። ምሩ እንግዲህ እዚህ ጋር ተመልከቷል። አልገባኝም። ቆይ ባለፈ ነገር እንዲያዝመ ምንድን ነው? ልጅቷ ጠፍታለች እየተባለ ባለፈ ነገር ትላለች። ብመድሩ እህቴ የለችም፣ እህት የለችም፣ እዚህ ቤት እኮ የለችም። አዎ እዲን በየትም በየትም ብፈልጋል ላገኛት አልቻልኩም ስልኳም ቤት ውስጥ ና ምን ተሻለ ወያ እንደ ውልላት ነገር ትላለች ይመሩ አላቅም እራኪብ አላቅም ብቻ ትናንትና ተናዳ ከፅወን ጋር በስልክ ስታውራ ተሰምታለች አሁን ፅወን የታለች አለች እራኪብ በነገራችን ላይ ተፅወን ጋር ያጋጨው ምግድን ሲቢዲ ነው አሁን እዚህ ነገር ውስጥ ጽዮንም የለችም። ተጣሉ። አንድ ቀን አለፈ። ግን አሁን እስቢድ ያያይዞ ባያዘው መሰረት የእስቢድ ወንጀል ወደ ጽዮን ሄዶለታል ማለት ነው። እሷን ብታገኛት ሰኒን እንዴት አድርገን ነው የምናገኛት? ቆይ ሷን ብናገኛት ሰኒን እንዴት አድርገን ነው የምናገኛት? ላለ ምሩ እንግዲህ እራኪብ ብዬ እንደ መሰላት ሰንዬን ያሳገተቻት ጽዮን ነው የመሰለ አላቅም ብቻ እኔ የምፈልገው ሳያኔን ማግኘት ነው አለች ራኪ ብዬ። እኔ የምፈልገው ብቻ እህት ማግኘት ነው። እንግዲህ እናሆን መጣ። እናሆን መጣና ሰላምም አላላት። እንዲሆን ምንድን ነው የሚያጫጫኋችሁ ባልና ሚስት ሁለት ጉቶ፣ ምንድን ነው የሚያጫጫኋችሁ? ጎሽ መጣ ዘመድህናት ናት አይደለ? ጎሽ መጣ ዘመድህ ናት አይደል? ምን ዘመድ አለ አለ እናሆሜ ምሩዬም ዘወር አለችና ሰኒ ትናንትና የሆነችው ነገር ነበረ እንደ የሆነች ነገር ሰላም ነበረች? ይላል ናሆሚ ራኪብዬ። እንግዲህ ሰላም አልነበረችም ነበረችም፣ አለች ራኪብዬ እሷም ጀግና ነች፣ ነገርም ይጠናባታል። እንግዲህ በነገራችሁ ላይ ጀግና ሰው፣ ተናጋሪ ሰው፣ ሀቀኛ ሰው ትኮኑ ሰው ይጠምዳችኋል። እንደ ክፉ ነው የሚይዛችሁ። ግን እኮ ሀቃችሁን ለማስመለስ ሀቃችሁን የራሳችሁን መብት ለማስከበር ስትሉ ሰው ክፉ ያደርጋችኋል፣ በክፉ ይጠራችኋል። የዋህ ትኮኑ ደግሞ ትደፈራላችሁ። ይኸው እንደ ምድሩ ማለት ነው። እና አደናማ አልነበረችም። አዎ ትለዋል። ሰላም ብትሆንማ ያለምንም ምክንያት ስልኳን ትታ ከቤት አትወጣም ነበር። አልገባኝም ቆይ፣ ምንድነው የተፈጠረው? ይላል ናሆሜ። እኔ በጠዋት እህቴን ሰርብራይዝ ላረጋት ስመጣ ሰኔ ቤት ውስጥ አልነበረ፣ ደውልም ስልኳ ቤት ውስጥ እና፣ ቆይ የከደችባላት ናሆሜ፣ እና ቆይ የከደችባላት እኮ ትናንትና፣ እሷ የምትለው እኮ ከጽዮን ጋር ተጣልተው ነበር ነው የምትለው። ከጽዮን ጋር ተጣልተው ነበር ነው የምትለው። ናሆሜ፣ እንግዲህ እንዴ፣ እየተገናኝተው ጌት ብለው ቤት ተገኙላችሁ። ምንም ሆነ ምንም ትናንትና ያዩት ሰዎች ከሷ ጋር ስታወራ ነግረውኛል። ያዩት ሰዎች ነግረውኛል። ምንም ሆነ ምንም ነግረውኛል። ስለዚህ እቤት ማትመለስ ከሆነ ከእሷ ራስ ላይ አልወርድም። በቃ ከእሷ ራስ ላይ አልወርድም። እህቴ በሰላም ወደ ቤት ማትመለስ ካልተመለሰች ከሷ ራስ ላይ አልወርድም አለች። እራኪ ብዬ ይህን ተተናገረች በኋላ ብድግ ብላ ስትሄድ ምሩ ድንዝዟ አውረ ተረጋጊ አለች። እህቷ ነች የጠፋችባት። ይቺ ልጅ እንዳይኗ ብለን የምታያት ያሳደገቻት፣ እናትም አባትም ሆና ያሳደገቻት እህቷ ነች። ጠፋችሁ ራኪ ብዬ አይፈረድባትም፣ ግን ያልተያዘ ሰው ግልግል ያውቃል። ባልና ሚስቱ እንዴ አለምሩም ተረጋጊ አለች። ናሆሚም ዘወራል እና ወደ ሚስቱ እንዴ ገና ተመንጣቷ ቤቱን በአንድ እግሩ ልታቆመን ነው እንዴ በቃ ቤቱን በአንድ እግሩ ልታቆመው ነው ነው ሰኒ አሁን እየከደች ይባላል ታዲያ ሰኒ የት ሄደች ይባላል እንዴ እኔ እኮ ቤተ ተመልሰ ይሆናል ምሩ አቤት እኮ እኔ ተመልሰ ይሆናል። እንግዲህ እንግራይ የተጋባችሁ ራኪብ ብዬ መላው ቅጥን ያለባት ትክዲ ተነና ሆም ይቤት ወጣች። እየተጓዘች ቅዱሴን አገኘችው። ተቅዱሴ ጋር ሰላም ተባባለች። እንደነ ደናን እኔ ምልስ እን እየሄደችበትን ታቃለህ? አረን ያላቅም እና እየት ሄደች? እኔ አላቅም። በቃ ይሄው ከመጣሁ አላገኘኋትም። አትም ስልኳ መቤት ውስጥ ነው። እሺ በቃ አሁን፣ እሺ ተረጋጊ። ምናልባት የሆነ ሰው ጋር ሄዳ ነው የሚሆነው፣ ይላል ቅዱስዬ። ተነና ሆሜና ከነምሩ ይልቅ ቅዱስ የተሻለ ነው። ነው እኮ የእኔ ጥያቄ እኮ ስልኳን በጠዋት እቤት ውስጥ አትቶ አስትቷት ያስወጣት ማን ነው? ነው በቃ ማን ነው በጠዋት ቤት ያስወጣት? እንግዲህን ቅዱስ የጸጥ አለ ግራ ገባው። በውስጡ ማሰብ ጀመረ። እናም የተጨነቀችውና የተጠበበችው ራኪብዬ፣ መልስልኝ እንጂ አለች። ራኪብ ሁሉም እኮ መልስ የላቸውም፣ በቃ መልስ የላቸው፣ ምን ልመለስ እና እህቴ የት እንዳለች እንኳን ታላቅ ምን ልሁን፣ ዝም ብዬ ልቀመጥ? እህቴ የት እንዳለች እንኳን ሳላቅ ዝም ብዬ ልቀመጥ? እናሁም ምንድን ነው ማድረግ ያለብኝ ትላለች ሰንዬ። እኔ ምን አቃለሁ፣ ቆይ ደሞ ተናግረሻት እንዳይሆን አለቅዱስዬ ደግሞ ደሞ ተናግረሻት እንዳይሆን እንደ እንዴት ነው እኔ መረዳት ያቃታችሁ? እንዴት ነው እኔ መረዳት ያቃታችሁ? እንዴት ነው እኔን ሁሉ ጊዜ ነገረኛ የምታረጉኝ? ደግሜ ለዋለው ራኪ ብዬ ነገረኛ ሳኮን ራሷን ለማስከበርና ራሷን የማስከበር እንደዚሁም ደግሞ ራሷን የመከላከል የምታደርገውን ነገር ግን ሌላው በነገረኛ ተርጉሟታል ማለት ነው። በነገረኛ መስበር ታዚዘዋታል ግን እሷ እንደዚያ አይደለችም። በቃ ግልጽና ተናጋሪ እውነቱን እራሷን የምታስከብር ሴ ይሄ እምድር ላይ እውነትና እውነት ሆኖ ያለ ነገር ሲመጣም የለችም። ደግሞ ውስጤም የሆነ ነገር እንደሆነች እየተሰማኝ ነው። በቃ እየተጨነቀነ ውስጤ ተሰምቶኛል። የሆነ ነገር ሆናብኛለች እህቴ፣ ጤና አይደለችም፣ በጤኑ አይደለችም ትላለች ራኪብ ብዬ። ቅዱስዬም በቃ አሁን ተ ከመጠበቅ ውጭ ምን ማድረግ እንችላለን? መጠበቅ ብቻ ነው የምናደርገው። አላቅም በቃ አላቅም፣ ወይም ደግሞ ካልሆነ ጣቢያና መልክት። ትላለች እራኪብ ብዬ ቅዱስዬም ገና መቼ 24 ሰዓት ሞላትና ነው ጣቢያ ሄደች የምታመለክችች? አላቅም ግን እህቴ ደህና አይደለችም፣ በጣም ጨንቆኛል እያለች በጭንቀት ውስጥ የተዋጠችው ራኪብ ለቅዱሴ ትላለች። ቅዱሴም ተጨንቋል። እንግዲህ ራኪብም አይፈረድባትም። እህቷ ነች የምትወዳት እንዳይኗ ብለን የምታያት እህቷ ስለሆነች ነው። እንግዲህ ይህን እየተባባሉ ባሉበት ራኪብን በጣም የሚፈራት ና ያት የሚደነብረው ናቲ መጣ። ናትዬ ሸፈፍ ብሎ መጣና ወደ ቅዱሴ ጋር ተከካልና፣ ቅዱሴ ምንድን ቅዱሴ ምንድነው አንተ የምናገኘው ሰው አለኝ ብለህ አልነበረም እንዴ? አሉ እና ታዲያ እሷ ምንድነች? እሷ ሰው አይደለችም እንዴ? እንግዲህ በአይኑ ሙሉ እንኳን ማየት አልፈለገም፣ በጣም ነው የሚፈራት በማለት ናትዬ ዘወር ራኪ ብዬ እንደነ ናቺ እንደነ አለችው እግዚአብሔር ይመስገን እግዚአብሔር ይመስገን እስታሁን ድረስ ደህና ነኝ ከዚ በኋላ ደሞ እም ሆነውን ፈጣሪ ነው የሚያቃቅ ቅዱስዬ ከዚ በላይ ምን ያድርግ ዋንቀባሮ እያኖረ አይደል እንዴ አንድ ነገር ሳታወጣ በሚያምርና በተንሳፈፈ ቤት ውስጥ እያኖረህ ነው አስቤዛ ቤት መኖሪያ ውሃ መብራት ሳትልኮ ይሄ ዋንቀባሩ እያኖረህ ነው ከዚ በላይ ምን ያድርግህ አለ ቅዱስ እንግዲህ ራኪ ብዬ ለማንኛውም አንተ ጋ መፍትሄ ሆኖራል ብዬ ነበር የመጣሁት። በቃ ልሂድ አለች ቅዱሴን። ናቲዬ በይ እንግዲያው መንገዱን ጨርቅ አድርግልሽ፣ መንገዱን ጨርቅ አድርግልሽ። ናቲ መንገዱን ጨርቅ አድርግ እዚ ስትለው እና ራኪ ብዬ አይኗን ትታፈጥበት እንዲ። ምንድን ነው እንዲ ዝምታፈጭብኝ? ይሄ እኮ መልካም ንግግር ነው ያደረግኩልሽኝኝት እኮ ነው ይላታል። ከዛ በኋላ ቅዱሴም እሺ በቃ ቻው ብሎ ግራይ ግባት። እንግዲን እራኪብዬ ማንም ከጎኗ በዚህ ሳት ሊቆምላት አልቻለም። እንግዲህ ከዚህ በፊት እንደምናቀው የነኒናን ከብት ለማስመለስ ትልቁ ሚና የተጫወተችው ማነች ከተባለ ኒና ነች። እሷው ለማስጠፋት ምክንያት ሆነች፣ ለማስገኘትም ምክንያት ሆነች። ለዚህ ደግሞ የተሴና የብርቅዬ ፍቅር ነው በስልኳ ላይ ቀርጻቸው ማለት ነው። እንግዲህ ብርቅዬ ለብቻ ቁጭ ብላ እያነባች ነው። እስከ መቼ ነው እንደ አህያ እየተደበደቡኩ? እስከ መቼ ነው እንደ ፈረስ እንደ ተለጎምኩ ትላለች። ይሁንና አረቂዋን እየጠጣች ነው፣ አንዳችም ነገር የጎደለባት የለም። ግን እያነባች ብርቅዬ የኔ ጉድ፣ መቼ ነው የሚያበቃው? መቼ ነው የሚያልቀው? ካልሆነ ገላግሌ ፈጣሪ፣ በቃ ውሰደኝ ካልሆነልህ ውሰደኝ። ጎረቤት ሁላ እኔም መገላገል ሰለቸው። ጧት ማታም እንደ ጥቅምት እራቻ እኔም መውቃት ሆነዋል ስራው በቃ ጎረቤትም አሰለቸው። የጥቅምት ገብስ አደረገኝ። አረ ምን ይሻለኛል? ጎረቤትም አሁን ሰልችቶታል። እኔም ቁርሴና ምሳዬ ዱላ ሆኗን ትላለች። አብዛኛውን ጊዜ በዛብህ የደበድባት እንግዲህን ትጠጣለች አሁን ደሞ ገና ጉዱን ያልሰማው በዛብህ ውሽማም ይዛበታለች። ለዛውም ተሰማኝ አሁን ከብቶቹን ያስመለሳቸው በተሰማና በብርቄ ውሽምነት ነው። ብርቄ ተሰማን ባትይዝ ኖሮ ኒና ባቀርጣቸው ኖሮ የነጺ ከብቶችም ሊገኙ አይችሉም ነበረ። እና የራሷን ጥፋት ሳታይ በእሱ ብቻ የምትፈርደው ብርቅነሽ ወረቤት ሁሉ ሰለቸው። እኔ እንደሆንኩ ጧት ማታም የጥቅም ተራቻ አድርጎኛል። ስለዚህ ካልሆነ ከዚህ ምድር ላይ ውሰደኝ እያለች ታነባል። እንግዲን ናሆሜና ቅዱሴ ቁጭ ብለው በራኪብ ላይ በራሷ ሰዓት ትሽከረክራለች ይላል ናሆሜ። ቅዱሴ ደግሞ ብታያት አሁን ደግሞ ብሶባታል፣ ጨልላለች፣ ብሶባታል ይላሉ። ያልተነካ ሰው ግልግል ያውቃል። ይቺ ልጅ እንግዲን እራኪብ እህቷ ነች፣ እህቷ ነች የጠፋችሁ ለእነሱ ግን መቀለጃና መፎዚያ። እህቱ ብጠፋበት እያንዳንዱ ምንና ምን እንደሚሆን ታቃላችሁ። ግን ለእነሱ መሳለቂያና መሳቂያ መጠጫ አድርገዋታል ማለት ነው። እና ውድና የተከበራችሁ አድማጭ ተመልካቾች፣ ላይክ ሰብስክራብ፣ ሽርግ ያደረጋችሁ አስተያየታችሁን በኮመንት እንድታደርጉ አመሰግናለን።